ጤና ይስጥልን የከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችሁ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶም ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች ወደ እናንተ የምናደርስ ይሆናል። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ጋበዝን። ውድ ቤተሰቦቻችን በዚኛውም ጥንቅራችን የተወሰኑ የአገር ቤት መረጃዎችን ጨምሮ በአውሮፓ ትልቆቹ ክለቦች ያገኘናቸው ወቅታዊ መረጃ በተለይም ደግሞ ከዙር ጋር በተያዘ ሰፋ ያለ መረጃዎችን እያጋራናችሁ ቆይታ እናደርጋለን። በዚኛውም ጥንቅራችን አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ ቶተንሃምን እንደዚሁም በአውሮፓ ትልቆቹን ክለቦች ሪያል ማድሪድ ባርሴሎናን የተመለከቱና ወቅታዊ መረጃዎችን የአውሮፓ ምሽቶችንም እንቃኛለን። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ እንደ ሁል ጊዜው ላይክ አድርጉን እንላለን አበረታቱን። ሀሳብ አስተያየት፣ የጨዋታ መልከቶቻችሁን አሊያም ስለ የክለቦቻችሁ ዙሪያ የግል መልከታችሁን አጋሩን። እንዲሁ ሰብስክራይብ እያረጋችሁ ከኛ ጋር እስከ ፕሮግራማችን ፍጻሜ እንድትቆዩ ባክብሮት ጋበዝ። እንደውል ጊዜው አጠራጠር ያሉ ስፖርታዊ መረጃዎቻችንን ከሀገር ቤት እንጀምር። ውድ ቤተሰቦቻችን በኢትዮጵያ ፕሪምየር ሊግ አምስተኛ ሳምንት መርሃ ግብር ኢትዮጵያ መድን ከአዳማ ከተማ ጋር ያደረጉትን ጨዋታም ሶስት ለአንድ በሆነ ውጤት ድል አድርገዋል። የኢትዮጵያ መድንን የማሸነፊያ ግቦች መሐመድ አበራ፣ ሃይደር ሸረፋና ያሬደ ካሳዬ ማስቆጠረ ችለዋል። ብቸኛዋን ለአዳማ ከተማ ግብ ደግሞ ስንታየው መንግስቱ ነበረ ከመራብ ያሳረፈው። ኢትዮጵያ መድን ማሸነፉን ተከትሎ ከተከተው ያለን የነጥብ ልዩነት ወደ ዘጠኝ ማስፋት ችሏል። ኢትዮጵያ ፕሪሚየር ሊግን ኢትዮጵያ መድን በ48 ነጥቦች መምራቱን ቀጥሏል። አሁንም እስከ 25ኛ ሳምንት አዳማ ከተማ እዚያው 21 ነጥብ ላይ ቀረም። እንግዲህ በአዳማ ከተማ በኩል ያላቸው የነጥብ ልዩነት በጣም እየሰፋ ነውና ምናልባት እንዳይወርዱም ያሰጋል። 16ተኛ ደረጃ ላይ ነው አሁን የሚገኙት ቀጣይ ሁድ አዳማ ከተማ ከመቻል እንደዚሁም ሰኞ ኢትዮ ኤሌትሪክ ከኢትዮጵያ መድን በ26ኛ ሳምንት የኢትዮጵያ ፕሪምየር ሊግ እንደዚሁ ጨዋታቸውን የሚያደርግ ይሆናል። የስፔን ላሊጋ የ2024/25 የውድድር ዘመን የወራሚያዝ የወሩ ምርጥ ተጫዋች አምስት እጩዎች ይፋ ተደርገዋል። በዚህ መሰረት ዩሊያን አልቫሬስ፣ ፔድሪ፣ ማማርዳሽቪሊ፣ ፑዋዶ እና እንደዚሁም ሰርጂ ዳርደር በእጩነት መቅረባቸው ነው ይፋ የተደረገው። ምናልባት የስፔን ላሊጋ እግር ኳስ አፍቃሪያን የሳምንቱ የወሩ ምርጣችሁ ማን ነበር? በሀሳብ መስጫ ሳጥናችን ላይ እንደዚሁ ልታጋሩን ትችላላችሁ። እዛው ስፔንን ቆይና የባርሴሎና ምክትል ፕሬዚዳንት ዩስቴ ኬሊያን መባፔም በቀይ ካርዱ ምክንያት የጨዋታ ቅጣቱ አንድ መደረጉ እጅግ በጣም እንዳስገረማቸው ተናግረዋል። ተጫዋቹ ላይ የፈጸመው ከበድም ያለ ጥፋት ነው። ለዚህ ጥፋቱ ታዲያ እንዴት አንድ ጨዋታ ብቻ እንዲቀጣ ያደርጋል? ምናልባት ይህንን ጥፋት የፈጸመው ከኛ ተጫዋች አንዱ ቢሆን ያለምንም ጥርጥር ቅጣቱ ከዚህም የከፋ እንደሚሆን አውቃለሁ። ይህ ትክክል ያልሆነ ተግባር ሲሉ በይፋ ተቃውሞታል። የሊቨርፑሉ የቀድሞ አሰልጣኝ አሁን እንኳን በ ሬድቡል ካምፓኒ ውስጥ የተለያዩ ክለቦችን በሬድቡል ስር ያሉትን አማካሪ እንደሆኑ ይታወቃሉ። ታዲያ እሳቸው አሁን ከዚህ ስራቸው ይልቅ ወደ እግር ኳስ መመለስ ይፈልጋሉ። ሁለት ቦታዎች መዳረሻቸው ሊሆኑ ይችላል እየተባለ ነው። አንደኛው የብራዚል ብሔራዊ ቡድን ሲሆን በክለብ ደረጃ ግን ምናልባትም ዣቪ አሎንሶን ማግኘት ካልቻሉ እና የካርሎ አንቸሎቲ ስንብት የሚሆን ከሆነ የሪያል ማድሪድ ቀጣይ አሰልጣኝ ሊሆኑ እንደሚችሉ መረጃዎች እየወጡ ይገኛሉ። በሩመር ደረጃ ነው ነ መረጃዎች የወጡት። የካርሎ አንቾሎቲ ጉዳይ ምንም የተረጋገጠ ነገር የለም። ከአርሰናልም ጨዋታ በፊት በእርግጥ አስቀድሞ የእሳቸው በዣቤ አሎንሶ የመተካት ነገር በስፋት ሲነገር እንደነበረ እናስታውሳለን እና ከአውሮፓ ሻምፒዮንስ ሊግ ቆይታቸው ጋር በተያዘም ምንም አይነት ተጽዕኖ የሌለበት ግን ከዛም በፊት የታሰበ ነገር እንደነበረ ይታወቃል። እሳቸው አሰልጣኝ ካርሎ አንቾሎቲ ደግሞ በተቃራኒው ህልሜ ሊቨርፑልን ማሰልጠን ነበር፣ ግን በተቃራኒው መርሲሳይድ ተገኝ በመርሲሳይድ የኤቨርተን አሰልጣኝ ሆንኩኝ፣ እናም የሊቨርፑል ተቃራኒ ሆኜ አሁን የኤቨርተን ደጋፊ ሆኛለሁ፣ ህልሜ ግን ሊቨርፑልን ማሰልጠን ነበር ብለዋል። አሁን እሳቸውን መንበረ ስልጣን እንዲተካ ደግሞ የቀድሞ የሊቨርፑል ሰው የርገን ክሎፕ በሩመር ደረጃ ስማቸውን እየሰማ እንገኛለን። ሽዝኒ በባርሴሎና ቤት የመጀመሪያም ሽንፈቱን እንዳስተናገደ ይታወቃል። ግን በጣም አስገራሚ ነገር በ23 ጨዋታ 19 ድል፣ ሶስት አቻ፣ አንድ ሽንፈት ሀምሳ ሁለት ኳስ አድኗል። ለጌት የሚያደርገው ቁጥሩ ይሄ ነው። በዛ ላይ ደግሞ አስራ ሁለት ጨዋታ ክሊንሺት አለው አስደናቂ የሚባል ቁጥር አለው። የአንድ ዓመት ተጨማሪ ኮንትራት ይቀርብለታል። በባርሴሎና ቤት ተጨማሪ ጊዜን እንደሚቆይ ይታወቃሉ። ቤተሰቦቻችን፣ በስፔን ቆይታችን ምናልባት የወቅቱን እጅግ በጣም አስደናቂውን ተጫዋች ዩሊያን አልቫሬዝን እናንሳ። ለአትሌቲኮ ማድሪድ በመጀመሪያ ውድድር ዓመታቸው 22 ሲደመር በላይ ጎሎችን ማስቆጠር የቻሉ ተጫዋቾችን ካየን ያው ራዳሚል ፋልካው ቀዳሚው ተጫዋች ነው። ወደ 36 ግብ በመጀመሪያ ሲዝኑ አለው በ አትሌቲኮ ማድሪድ ቆይታው ከዛ በኋላ በዩሊያን አልቫሬዝ የተያዘ ነው። ወደ 25 ግቦች፣ አንቶን ግሪዝማን ወደ 24፣ ዲያጎ ፎልራን 22፣ ዲያጎ አሎንሶ ወደ 22 አካባቢ አለው። የዩሊያን አልቫሬዝ አጀማመር ግን እጅግ በጣም አስደናቂ የሚባል ነው። በተለይም ቡድኑ ዘንድሮ እንደ ቡድን ምናልባትም በተፎካካሪነት ደረጃ እንደ ከዚህ ቀደመው አለመሆኑና የባርሴሎናና የሪያል ማድሪድ በተለይም የባርሴሎና የዘንድሮ ወጥ ብቃት ለላሊጋ ዋንጫ ፈተና የሆነባቸዋል እንጂ ዘንድሮ በጣም አስደናቂ ጊዜ በሚያሳልፈው አትሌቲኮ ማድሪድ ውስጥ ምርጡ ተጫዋች ነው ማለት ይቻላል። አንቷን ግሪዝማን በዓመቱ መጨረሻ ከአትሌቲኮ ማድሪድ እንግዲህ በይፋ እንደሚለያይ ይታወቃል። አሁን ከስፔን አካባቢ እየወጡ ያሉ መረጃዎች ግን ምናልባትም በሁለቱ መካከል ውይይቶች እየተደረጉ ነውና አትሌቲኮ ማድሪዶች ተጫዋቹን እስከ 27 የማቆየት ፍላጎት አላቸው የሚሉ መረጃዎች በስፋት እየወጡ ነው። ድርድርና ውይይቶች እየተካሄዱ ነው። ምናልባት አዲስ ነገር የሚኖር ከሆነ በቀጣይ መረጃ ክፍለ ጊዜያችን ላይ የምናካተተ ይሆናሉ። ውድ ቤተሰቦቻችን የአውሮፓ ምሽቶች ላይ ስለሆነ ከሁለት ዘጠኝ ጀምሮ በሻምፒዮንስ ሊግ በርካታ ጊዜ ጨዋታ ኮኮብ የነበሩ ተጮችን እናንሳ። ሊዮኔል አንድሬስ ሚሲ 67 ጊዜ የጨዋታ ኮኮብ፣ ክርስቲያን ሮናልዶ 40፣ ሮቤርት ሌዋንዶስኪ 25፣ ኔማር ጁኒየር 23፣ ኬሊያን መባፔ 17 አላቸው። በአውሮፓ ሻምፒዮንስ ሊግ አሁን እየተጫወቱ የሚገኙት ሮቤርት ሌዋንዶስኪ እና ኬሊያነ መባፔ ብቻ ነበሩ። ድ ቤተሰቦቻችን ሌሎቹም አስቀድመው ከአውሮፓ እግር ኳስ እንደተሸኙ ይታወቃል። ሴሪዮ ጊሪያሴ በዚህ ሳምንት ሀትሪክ የሰራ የጨዋታ ኮኮብ ከውድድሩ በአሳዛኝ ሁኔታ የተሰናበተ ተጫዋች ነበረ። ጉራሴ በዚህ ሲዝን በሻምፒዮንስ ሊግ 13 ግቦችን አስቆጥሯል። በዚህም የሻምፒዮንስ ሊግ ታሪክ የአፍሪካ ዜግነት ኖሮት በአንድ ሲዝን ብዙ ግብ ያስቆጠረም አፍሪካዊ ተጫዋች መሆን እንደቻለ ይታወቃል። አነጋጋሪው ቡድን የዘንድሮ ፓሪሰን ዠርሜን ነው። ሜሲን ይዞ ኔይማር ጁኒየርን ኬልያን መባፔን ይዞ ያልደፈረውን የግማሽ ፍጻሜ አሁን እንግዲህ በወጣት ተጫዋቾቹና በቡድን ስራ ደርሶበታል። የፈረንሳይ ሱፐር ካፕ አሸናፊ፣ የፍራንስ ሊግ አሸናፊ፣ የሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚ፣ የኩፕ ደ ፍራንስ የፍጻሜ ተፋላሚ ፓርሰን ጀርሜን ነው። ሁለቱን ዋንጫ አሳክቷል። ሁለት ይቀረዋል። ዘንድሮ በሊጋቸውም ትሪፕልን መስራት ይችላሉ ተብለው ከተቀመጡ አራት ክለቦች ፓረሰን ጀርሜን አሁንም በስኬት ውስጥ ያለው የአውሮፓ ክለብ ነው። ኤስ ሚላኖች በውሰት ያመጡትን ታሚ አብርሃን የቋሚ ኮንትራት ለማቅረብ እቅድ አላቸው ተብሏል። ወደ ኤስ ሚላን የሚመጣው አሰልጣኝ ማንም ይሆን ማንም፣ የኤስ ሚላን ቦርድ አባላትና እንደዚሁም እግር ኳሱን የሚያስተዳድሩት ኃላፊዎች የታሚ አብርሃን እንቅስቃሴ ወደውታለና የውሰቱ ሁሉን ቋሚ ማድረግ እቅዳቸውም ቀጣይ አሰልጣኛቸው ጋር ያለ ምክክርም እንደሚሆን ነው ዴሎ ስፖርት ያስናበበው። ተጫዋቹ በኤስ ሚላን ቤት አስደናቂ ጊዜን እያሳለፈ ነው። ሮማን በጣሉበት የስፔን የጣሊያን ኮፓ ኢታሊያ ላይ ወሳኙ ተጫዋች እሱ እንደነበረ ይታወቃል። ዛሬ አሳዛኙ ዜና ጋቦናዊ አጥቂ አርዋን ባምባዴስ በ28 ዓመቱ ሕይወቱ ማለፉ ተረጋግጧል። በቱርክ ሱፐር ሊግ ይጫወታል። በቻይና ውስጥ ከ11ኛ ፎቅ ላይ ወድቆ ሕይወቱ እንዳለፈ ነው የተሰማው። እጅግ በጣም አሳዛኝ መረጃ ነበረ። ለማንኛውም ለመውደቁ ምክንያቱ ምንድነው በሚል ጉዳይ ላይ ግን እስካሁን የወጡ መረጃዎች ባይኖሩም ፋብሪዞ ሮማኖ ግን ይህ ጋቦናዊ አጥቂ በሀገረ ቻይና ከ11ኛ ፎቅ ላይ ወድቆ ሕይወቱ ማለፉን በ28 ዓመቱ መረጃውን በፊት ገጹ ላይ አጋራ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት እናንተ ተወዳጅ አድማጮቻችን ብትሰሟቸው ያልናቸው መረጃዎች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ስፖርታዊ ጠነቅሮቻችን እንሻገር። በድጋሚ መልካም ቆይታ ተመኘን ውድ ቤተሰቦቻችን ኒካስል ዩናይትድ እንግዲህ ቀጣይ የወጪና ገቢ ጉዳይ ከፈተናቸው ክለቦች ውስጥ አንዱ ነውና በቀጣይ ይህን ነገር ለማስተካከል ወይም የፋይናንሱን ሁኔታ ለማስተካከል ወደ ገቢያ ወጥተው ከዋክብቶችን ለመሸጥ ይገደዳሉ። እንደ አሌክሳንደር ኢሳክ አይነት ተጫዋችን መሸጥ ብቻ መፍትሄ ለሆነበት ኒካስል ዩናይትድ ቤት እሱን ከመልቀቅ ግን ለአንቶኒ ጎርደን የሚቀርብላቸውን ማንኛውም አይነት የዝውውር ጥያቄ በቀጣይ ክረምት ለማዳመጥ ዝግጁ ናቸው ተብሏል። ምናልባትም የሳውዲ ክለቦች ረብጣ ብሮችን ይዘው የሚመጡ ከሆነ ደግሞ ለኒካስል ዩናይትድ እፎይታ ነው። በዛ ላይ በጣም ለሚያደንቁትና እንዲለቃቸው ለማይፈልጉት ተጫዋሻቸው አሌክሳንደር ኢሳክ ያው እሱን ሸጠው ገንዘብ ለማግኘት ላይገደሉ ይችላሉ እንደ አማራጭ ሊሆናቸው ይችላል። አስቶንቪላ ለመጀመሪያ ጊዜ በተሳተፈበት የአውሮፓ ሻምፒዮንስ ሊግ መድረክ ካስታወሳችሁ የዛሬ 9 ዓመት የአውሮፓ ሻምፒዮንስ ሊግን መሳተፍ ሳይሆን በፕሪሚየር ሊጉ መሳተፍ ሳይችል ቀርቶም ወደ ሻምፒዮንሽፕ የወረደ ቡድን ነበረ። አስቶንቪላ ታዲያ በሩፍ ፍጻሜ ያውም አስደናቂ ተጋድሎን አድርጎ ነው የወደቀው። 12 ተጫዋቶችን በአጠቃላይ በሰንድሮ የአውሮፓ ሻምፒዮንስ ሊግ አደረገ። ስምንት ድል አንዳቻ ሶስት ሽንፈት ብቻ የገጠመው እጅግ በጣም አስደናቂ የሚባል ቁጥር ነው። በመጀመሪያ ተሳትፏቸው አስደናቂ ጊዜን ያሳለፉ ክለቦችን ከተመለከትን አንደኛው ላዚዮ ነበረ። ስምንት ጨዋታዎችን አሸንፎ ነበረ በ1990 እንደዚሁም ቫሌንሻን በተመሳይ በዛው ዓመት ላይ እንደዚህ አይነት ቁጥሮች ነበሩትና ያንን ሪካርድ የተጋራ ነው። እጅግ በጣም አስደናቂ የሚባል ጊዜን በመጀመሪያ ዓመታቸው ያሳልፈዋል። ለኡና ኤምሬም ትልቅ ክብር የሚገባቸው ይመስላል ካሳለፉት ጊዜ አንጻር ቶትናም ሆትስፐርስ አሰልጣኝ አንጌል ፖስቴኮ ጎል ምናልባትም የኢሮፕ ሊግ የእሳቸውን የአሰልጣኝነት ቆይታ ሊወሰነው ይችላል እየተባለ ነው። እንግሊዝ ድረስ መጥቶ ተጋጣሚያቸው አይንትራክ ፍራንክፈርት አንድ ለአንድ ጨዋታውን አጠናቋል። ኢኬቴኬ ነበረም ቀዳሚ ያረገች ግብ እንደውም ቶትናም ላይ አስቆጥሮባቸው ሲመሩ የነበሩት ለማንኛውም በቶትናም ሆትስፐር ስቴዲየም ነበረ የባለፈው ሳምንት ጨዋታ። አሁን ወደ ጀርመን አቀንተው ቶትናሞች ከአይንትራክ ፍራንክፈርት ጋር በኢሮፕ ሊግ ጨዋታቸውን ሲያደርጉ የማያልፉ ከሆነ የፖስቴኮ ጉልን ፍጻሜ ሊሆን እንደሚችል በርካታ የእንግሊዝ የመገናኛ ብዙሃን ያስነበቡ ይገኛሉ። የአሜሪካው ሜጀር ሊግ ሶከር ክለብ ቺካጎ ፋየር ከኬቨን ደብሮይና ቅርብ ሰዎች ጋር ድርድር ማድረጉ ተረጋግጧል። ኬቨን ደብሮይና ሁሉንም አማራጮች ይመለከታል ተብሏል። በቀጣይም ነገር ግን ይሄ ቺካጎ ፋየር የተባለው ክለብ ከየትኛውም ክለብ አስቀድሞ ንግግር ማድረጉ ተረጋግጧል። የኬቨን ደብሮይና የአውሮፓ ቆይታ ወይንስ የአሜሪካ ሜጀር ሊግ ሶከር መዳረሻ ይሁን በሚለው ጉዳይ ላይ ቀጣይ ውሳኔዎችን ይወስናል ተብሎ ይጠበቃል። እንደ በርካቶች ቅድመ ግምት ግን ምናልባትም የአውሮፓ እግር ኳስ ሊያስቀድም ይችላል የሚሉ ነበሩ። አሁን ግን የአሜሪካው ክለብ ቺካጎ ፋየር የተሻለ ደረጃ ላይ ተገኝቷል። በዝውውሩ ላይ ማይስተር ሲቲዎች ፍላሪያን ወድዝን ለማስፈረም ለባየር ሌቨርኩሰን የሚጠይቁትን 150 ሚሊዮን ዩሮ ለመክፈል አቅዷል እየተባለ ነው። በተለይም የጀርመኑ ተነባቢ ጋዜጣ ቢልድ ይዞት በወጣው መረጃ ፔፕ ጋርዲዮላ የኬቨን ደብሮና ትክክለኛ ተተኪና ለሱ ሲስተም የሚመቸው ተጫዋች ይህ ፍሎረን ወርዝ እንደሆነ አምኗልና የተጫዋቹ አባት ምናልባት ወደ ባየር ሙኒክ መሄድን ይመርጣል የሚለው ነገር እንቅፋት ሊሆን ይችላል። በገንዘብ ደረጃ ግን 150 ሚሊዮን ዩሮን ለመክፈል በሲቲ በኩል ጥናት እየተካሄደበት ነው። እስካሁን ባለው ሂደት ተጫዋቹን ከፍሎ የማምጣት ፍላጎት በሲቲ በኩል ከፍ ያለ እንደሆነ ቢልድ አስነብበዋል። በቼልሲ በኩል አርማንድ ቦራሃን በኤቨርተን ቤት ቢሰጡትም በውሰት ግን በቂ ደቂቃዎችን እያገኘ አይደለም። እናም የቼልሺ የቅርብ የዜና ምንጮች እንደተናገሩት ከሆነ ቼልሺዎች ተጫዋቹን በትልቅ ገንዘብ ሸጠው በቀጣይ ውድድር ክረምት ላይ በተለይም ለሚያደረጉት ዝውውር የበጀት ማሙያ ማድረግ ይፈልጉ ነበር ይህንን እናም ተጫዋቹን አሁንም ለሌሎች ክለቦች በውሰት ሰጥተው ራሱን አዳብሮ በትልቅ ገንዘብ መሸጠን እቅድ ስላደረጉ በቀጣይ ክረምት በትንሽ ገንዘብ ተጫዋቹን ላለመልቀቅም እቅድ አላቸው ተብሏል። የቼልሺው አማካኝ ሮሚዮ ላቪያ ከረጅም ጊዜ ጉዳትና ከተደጋጋሚ ጉዳት በኋላ እንግዲህ ወደ ልምምድ መመለሱን በዛሬው ዕለት ተመልክተናል። በኮንፈረንስ ሊግ ጨዋታ ይሳተፍ አይሳተፍ ግን ምናልባትም የኤንዞ ማሬስካ ጋዜጣዊ መግለጫ ላይ የምንመለከት ይሆናል። ግን ተጫዋቹ በዛሬው ዕለት መደበኛ ልምምድ ሲሰራ ተመልክተነዋል። በኤስ ሚላን ቤት በውሰት ይገኛል። የጁዋፍሌክስ የእግር ኳስ ህይወት አጀማመሩ በጣም ምርጥ ነበረ፣ ግን የእግር ኳስ መሀለኛው እድሜ ላይ ሲደርስ ግን ነገሮች እያመሩ አይደለም። የቼልሲ ንብረት ነው። ቤኔፊካዎች የቀድሞ ክለቡ ናቸው። ምናልባትም ቤኔፊካዎች በቀጣይ ውድድር አመት በአለም ክለቦች ዋንጫ በሚሳተፉበት ጊዜ ቡድናቸው ለማጠናከር ከሲቲ በርናንዶ ሲልቫን ከቼልሲ ደግሞ የቀድሞ ተጫዋቻቸውን ጂዋ ፍሌክሰን በውሰት ማስፈረም ይፈልጋሉ። እናም ቢያንስ እስከ ሰኔ መጀመሪያ ድረስ እንዲጠናቀቅ ነው እንግዲህ ፍላጎታቸው ተብሏል። የዓለም ክለቦች ዋንጫ ላይ በአጥቂ ላይ ይህንን ተጫዋች ማካተት ስለሚፈልጉ ተብሏል። በቀጣይ በቼልሺ እና በቤኔፌካ መካከል ድርድር ይኖራል ተብሎ ይጠበቃል። ሞይሰስ ካይሴዶን የሳውዲ ክለቦች በተለይም አልናስር የማስፈረም ከፍተኛ ፍላጎት አላቸው ተብሏል። ካይሴዶን ለማስፈረም እስከ መቶ ሚሊዮን ሮ ለቼልሺ ለማቅረብም በአልናስር በኩል እቅዳለ ተብሏል። በተለይም ክርስቲያኖ ሮናልዶ እስካሁን ኮንትራት ላለመፈረሙ ምክንያቱ ቡድኑ በሳውዲ ፕሮ ሊግ ላይ ያለው የበላይነት በጣም ዝቅ ያለና በእነ አሊ ላል በእነ አሊ ታድ የተወሰደበትን የበላይነት ለመመለስ ከአውሮፓ አሁንም ወጣትና ከዋክብተን እንዲያመጣለትና ወደ ዋንጫ ጉዟቸውም የቀና እንዲሆን ይፈልጋልና ሮናልዶ ለዚህም እንግዲህ ከቼልሲ ብቻ ሞይሰስ ካይሴዶን ብቻ ሳይሆን ከአውሮፓ እነ ማጋሌሽን የተመኘ ቡድን ነውና ትልልቅ ተጫዋቾችን ማምጣት ይፈልጋሉ። ለማንኛውም ቼልሲን ጥያቄ ይቀበሏል ተብሎ አይጠበቅም። ግን እስከ መቶ ሚሊዮን ሮ ለመቅረብ ፍላጎት አላቸው ተብለዋል። ሊቨርፑል መጫወት ቀላል አይደለም። ጫና አለ። ዓለም ሁሉ አንተን ይመለከታል። ፕሪምየር ሊግ ሻምፒዮንስ ሊግ አለ እና የራስን ለመጠበቅ ራስን ለመጠበቅ ጥሩ መሆን አለብህ ብሏል ዲያን ሆይሰን። ስሙ ከሊቨርፑል ጋር ስለተያዘ በዚህ ጉዳይ ላይ ምላሽ እንዲሰጥ ከጋዜጠኞች ለቀረበለት ጥያቄ ምላሽ ሲሰጥ ለአውሮፓ ትልቅ ክለቦች መጫወት ህልም እንዳለው የጠቀሰው ዲያን ሆይሰን ከሊቨርፑል ጋር በተያዘ ግን ለቀረበለት ጥያቄ በዛ ክለብ ውስጥ መጫወት ጫናው ከፍ ያለ እንደሆነ ማውቃለሁ ብሏል። ለሁሉም ታላላቅ ፍልሚዎች ግን ራሴን ያዘጋጅቻለሁ ብሏል። በዚህ የውድድር ዓመት አስደናቂ ብቃትን እያሳየ የሚገኘው ዲያን ሆይሰን ከሊቨርፑል በተጨማሪ የሪያል ማድሪድና የቼልሲ ተቀዳሚ ምርጫ እንደሆነ ይታወቃል። በአርሰናሉን በኩል በጠብቅ ይፈለጋል። እንመለስበታለን። በአርሰናል የመረጃ ክፍለ ጊዜ በዚህ ተጫዋች ዙሪያ ዶሚኒክ ሴፖዝ ላይ ሊጉን ስለማሸነፍ ተጠይቆ ነበረ። በጣም ጥሩ ስሜት እየተሰማኝ ነው፣ ነገር ግን ሊጉን እስካሁን አላሸነፍንም። ስለዚህ እሱን ለማሸነፍ ሁለት ተጨማሪ ጨወቶች ያስፈልጉናል ያን ጊዜ በብዙ የራስ መተማመን ሊጉን ዋንጫ ማንሳት ስሜቱን እናገራለሁ። ያው ለመጀመሪያ ጊዜ ዋንጫውን እንደሚያነሳ ይታወቃል። በሊቨርፑል እንግዲህ አስደናቂ ውድድር ዓመትን ዘንድሮ ካሳለፉ ተጫዋቾች አንደኛው ዶሚኒክ ሶቦስላይ ነው። ምንም እንኳን ከግብ ጋር ያለው ቁርኝት በጣም የራቀ ነው በሚል ትችት ቢቀርብበትም ዘንድሮ ግን እንደ ቡድን ሊቨርፑል በጣም ወጥ ጊዜን ያሳለፈበት በርካታ ተጫዋቾቹም ለቡድኑ በጣም አስፈላጊ የሆኑበት የተወሰኑ ተጫዋቾች ነጥረው የወጡበት ከፊት መስመር እንደ ሳላም፣ አማካይ ላይ ማካሊስተርና ሪያን ግራቨንበርች፣ ተከላካይ ላይ አሁንም እነ ኢብራሂማ ኮናቴና ቨርጅል ቫንዳይክ በብዙ ነጥረው የወጡበት ዓመት ቢሆንም እንደ ቡድን ግን በአጠቃላይ ሊቨርፑል ምርጥ ጊዜን አሳልፏል። ዶሚኒክ ሲቦስ ላይም ከሁለት ጨዋታ በኋላ ደስታው እናጣጠም ያለን ብለዋል። በዛሬው ዕለት ልምምድ ላይ ኬረን ሞሪንስ፣ አማር ኖሊ፣ ሪዮ ጉማሃ፣ ኮርነል ሚስኪር እና እንዲሁም ሪቲስ ቱርማን ከዋናው ቡድን ጋር ነኚህ ታዳጊዎች በሙሉ ልምምድ እንዲሰሩ አርኔ ስሎት ጠርተዋል። ምናልባትም በፕሪምየር ሊጉ ዋንጫውን ካሳኩ በኋላ ለሌሎች ተጫዋች በቂ እረፍት ለመስጠት ነኚህን ታዳጊዎችም በዋናው ቡድን ሊጠቀሙ ይችላሉ ተብሎ ይጠበቃል። ከዋናው ቡድን ትሬንስ አሌክሳንደር አርኖልድና ዳርዊነ ኑኔስ ወደ ልምምድ ተመልሰዋል። በግላቸውም ልምምዶችን ሲያደርጉ ነበረ። ጆ ጎሜዝ ግን አሁንም ወደ ቡድን ልምምድ አልተመለሰም። በዚህ ውድድር ዓመትም ለሊቨርፑል ጨዋታ ያደርጋል ተብሎ ከማይጠበቁ ተጫዋቾች አንደኛው ጆ ጎሜዝ እንደሆነ ይታወቃል። ኔዘርላንዳዊ የፊት ወስታት ተጫዋች ጆሽኳ ዜርኬዚ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ ሩበን አሞሪም ዛሬ አረጋግጠዋል። በእርግጥ የማዳዶ ስፖርት የመረጃ ክፍለ ጊዜያችን የተከታተሉ የዩናይትድ ደጋፊዎች መረጃውን እኛም በሩመር ደረጃ ከታማኝ ምንጮች አረጋግጠው ነበረ። አሁን ከደቂቃዎች በፊት ሩበን ሞሪ በሰጡትም ጋዜጣ መግለጫ አረጋግጠውታል። ተጫዋቹ በጉዳት ከውድድር ዓመት ውጭ መሆኑን ያረጋገጡት አሰልጣኙ፣ በሌላ ዜና በሊዮነ ጨዋታ አንድሬ ኦናና ቋሚነት አሰልፈዋለሁ ብለዋል። ከዚህ ጉዳይ ጋር በተያያዘ እሳቸው ያሉት ነገር አለ። የኦናናንም እንመለስበታለን። ከአማድ ጋር በተያያዘ አማድ ዲያሎ ያሎ በቅርቡ ለመመለስ ዝግጁ ነው፣ ነገር ግን በዚህ ወር ከኛ ጋር ስለመሆኑ እርግጠኛ አይደለውም ብለዋል። በእርግጡ የወሩ አጋማሽ ላይ ነው የምንገኘው። ዩናይትድ ወደ ግማሽ ፍጻሜ የሚያልፈ ከሆነ ምናልባትም በቡድን ውስጥ የግማሽ ፍጻሜ መልስ ጨዋታ ላይ እንኳን ሊያገኙት ይችላሉ ተብሎ ይጠበቃል። ሩበና ሞሪ በሜዳ ላይ ያለውን ማንኛውም ቦታ ማሻሻል እንፈልጋለን። ይህም የግብ ጠባቂ ቦታ ጨምሮ ያጠቃልላል። ቡድናችን ብዙ ግብዎችን ቢያስቆጥርና በፊት መስፈር ተጫዋች የበለጠ ጠንካራ ቢሆን የተሻለ መከላከልም እንችላለን። ኦናና ቀድሞኑ በኢንተር በነበረ ወቅት ጎበስ ተጫዋች መሆኑን አረጋግጧል፣ ሲሉ ተደምጠዋል። ለቀጣዩ ዓመትም እቅድ ለማውጣት በጀቱ ወሳኝ ያለው፣ ሻምፒዮንስ ሊግም ሁሉንም ነገር ይቀይራል። ስለዚህ ቀጣይ ክረምት ላይ የምናደርጋቸው ዝውሮች በሙሉ በጀት ላይ የተመረኮዝ ይሆናሉ ብለዋል። ታዳጊው ጋብርኤል ቢያንቼሪ በዛሬው ዕለት በማንቸስተር ዩናይትድ የልምምድ ማዕከል በካሪንግተን ከዋናው ቡድን ጋር ልምምድ እንዲሰራ ተደርጓል። ያው ማንቸስተር ዩናይትድ ቤት በርካታ የጉዳት ዝርዝር አለና አሁን ፊት መስመሩ ላይ ታዳጊዎችን ለመጠቀም ሊገደድ ይችላል። ይህን ተጫዋች ግን የዛሬ ዓመት አካባቢ ጋብርኤል ቢያንቼሪ ስሙን እንዳትረሱት ብለን እኛም ማስተዋውቃናችሁ ነበረ። አሁን ደግሞ ታዳጊው ጋብርኤል ቢያንቼሪ ከማንቸስተር ዩናይትድ ዋናው ቡድን ጋር ለመመድ ሰርቷል። ማንቸስተር ዩናይትድ የሴሪውን ክለብ ቶሪኖ ግብ ጠባቂ ጃንጅ ሚሊኮቪች ሳቪ ለማስፈረም ፍላጎት ካላቸው ክለብ ውስጥ አንዱ ሆኗል። መለመዎችም በቀጣዩ ጨዋታ ወደ ጣሊያን በማምራት የቶሪኖን ጨዋታ እንደሚከታተሉ ተዘግቧል። በማንቸስተር ዩናይትድ የግብ ጠባቂ ዝርዝር ውስጥ እንደተያዘ ፉትቦል ኒውስ አስነብበዋል። የባይሰሩ ዩናይትዱ የትዱ ቁጥር አንድ ግብ ጠባቂ አንድሬ ኦናና ቡድኑ ከሊዮን ጨዋታ በፊት በሰራው ልምምር ላይ መሳተፍ ችሏል። ያው የሌሉት ማቲያሽ ዴላይት ና ሃይደን ኤቨን ናቸው። ኮትዴቫ ራይፈስ መሰረት ተጫዋች እንዳልኳችሁ በግል ነው ልምምድ እየሰራ የሚገኘው። አንድሬ ኦናናም በማንቸስተር ዩናይትድ ና በሊዮን ኦልድትራፎርድ ጨዋታ የሩብ ፍጻሜ የመልሱ ጨዋታ ማለት ነው በቋሚነት ግብ ጠባቂ ቦታውን እንደሚረከብ ተረጋግጧል። አሰልጣኝ ሩበን አሞሪም ይሄንን አረጋግጧል። ስለዚህ አልታይ ባይንደር የ ቋሚነት ስፍራውን ከአንድ ጨዋታ በላይ ማስቀጠል አልቻለም። ስለዚህ በኦናና በኩል ተመልሶ ግብ ጠባቂነቱን ስፍራ ይወስዳል ማለት ነው። ማጓየርም ስለ ኦናና ሀሳቡን አጋርቷል። በአሁኑ ሰዓት ምናልባት ሁሉም ነገር በሱ ላይ ፊቱን እንዳዞረበት ይሰማ ይሆናል። ከአንድሬ ኦናና ጋር አብሮ መጫወት ጥሩ ነገር ነው። በሱ ላይ እምነት አለኝ። ሁላችንም እሱ ምርጥ ግብ ጠባቂ እንደሆነ ቀድመንም እናውቃለን ብሏል። አንድሬ ኦናና በቅርቡ ነበር ወኪል የቀየረው። ነገር ግን በርካቶች ምናልባትም ከዩናይትድ ሊሰናበት ነው ወኪል የቀየረው ለድርድሮች ነው ቢባልም በማንቸስተር ዩናይትድ በኩል ተጫዋቾቹ በዚህ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ ትኬትን የማይቆርጡ ከሆነ የደሞዝ ቅነሳ እንደሚጠብቃቸው ይታወቃልና ከማንቸስተር ዩናይትድ ቦርድ ጋር እንዲደራደር በዚህም እንግዲህ ጥሩ የሆነ ወኪልን ማፈላለግ ስለነበረበት ለዚህ ነው እንጂ ወኪል የቀየረው ከዝውውር ጋር በተያያዘ አይደለም ሲል ደግሞ ያስነበበው ዴቪድ ኦርኔስቴ ነው። ዩናይትድ የአውሮፓ ሻምፒዮንስ ሊግ ትኬት ለመቁረጥ ብቸኛው አማራጭ ኤሮፕ ሊግን ማሸነፍ እንደሆነ ይታወቃል። ግን ደሞ ኤሮፕ ሊግ ለዩናይትድ ሌላ ፈተና ሆኖበታል። ማንችስተር ዩናይትድ በኤሮፕ ሊግ ከሊዮን ጋር ሲጫወት ጆሽ ኳዘርኪዝ፣ ማቲያስ ዴላይት፣ ቶቢያስ ኮይለር፣ አይደን ሄቨን፣ አማደ ዲያሎ፣ ሊሳንድሮ ማርቲኔዝ እና ጆን ኢቫንስ በጉዳት ምክንያት ስብስቡ ውስጥ አይኖሩም። ቢያንስ ቢያንስ ዜርኪዚ ማቲያስ ዴላይት እነ አማድ ዲያሉ ለቡድኑ ቁልፍ ነገሮችን ዘንድሮ ከሰጡ በቅርቡ እነ ሌሳንድሮ ማርቲኔዝ እንኳን በጉዳት ስለቆዩ ማለት ነው፣ ቁልፍ የሚባሉ ተጫዋቾቻቸው ነበር፣ ግን ያለነኝ ነው። ዩናይትድ ከሊዮን ጋር በኦልትራፎርድ የመልሱን ጨዋታ የሚያደርገው እኛው ባቸው ውጤት ያለ ጨዋታ ስለሆነ ዜሮ ለዜሮ እንደጀመረ ተደርጎ የሚጀመር ጨዋታ ነው። አርሰናል የዲያን ሁይሰን ዝውር የፈለገው ለጋብርኤል ማጋሌሽ አሊያም ለዊልያም ሳሊባ ምትክ ላይ ማድረግ ሳይሆን ሁለቱን እንዲያግዝ ነው። በዚህ ምክንያት የዲያን ሁይሰን ምርጫ ላይሆን ይችላል እየተባለ ነው አርሰናል። ምክንያቱ ደግሞ ተጫዋቹ በቋሚነት ነው መጫወት የሚፈልገውና አርሰናል ቤት ሳሊባና ጋብርኤል ማጋሌሽን ለማሳረፍ ሳይሆን ለድጋፍ እንዲሰጣቸው ወይም ተጠባባቂ እንዲሆን ነው። ይህ ደግሞ ዝውሩን ከበድ ያደርገዋል ብለዋል። አርሰናል ለሪያል ማድሪድ እንግዲህ ምላሽ ከሰጡ ቆይተዋል፣ በእርግጥ ተጫዋቻቸው እንደማይነካ። ታዲያ ሪያል ማድሪድ በዊሊያም ሳሊባ ያለውን ፍላጎት ያወቁት አርሰናሎች የሳሊባን ኮንትራት ለማራዘን ብቻ ነው እየሰሩ ያሉት ተብሏል። አርሰናል በቀጣይ እንግዲህ በተለይም በሳምንታት ውስጥ ወይም በሚቀጥለው ወር ውስጥ የዊሊያም ሳሊባን የ2027 ኮንትራት እስከ 2030 የውል ማፍረሻውን ከፍ አድርገው የማስፈረም ፍላጎት አላቸው። የሪያል ማድሪድ ሁኔታ እስከ መጨረሻው ስጋት ስለሚሆን ማለት ነው። በአውሮፓ ሻምፒየንስ ሊግ የሩብ ፍጻሜ መልስ ጨዋታም በሪያል ማድሪድ እና በአርሰናል መካከል ዘጠኝ ተጫዋቾች ለቅጣት የተቃረቡበት ምሽት ነበረ። በአርሰናል በኩል ዴክላንድ ራይስ፣ ጋብርኤል ማርቲኔሊ፣ ቶማስ ፓርቴ እና ዩሊያን ቲምበር፣ በሪያል ማድሪድ በኩል ቪኒሽስ ጁኒየር፣ ሎካ ሞድሪች፣ ሩዲገር፣ ቫስኬዝ እና ኤንድሪክ በአንድ ቢጫ ካርድ ምክንያት ቀጣይ ጨዋታ የሚያመልጣቸው ተጫዋቾች ናቸው። የቀድሞ የአርሰናል ተጫዋች ናቸው መሆን ሞኔሪያል ደግሞ ማድሪድ ምርጥ ቡድን ገጥሞ ጨዋታውን መቀልበስ ቀላል እንደማይውለት አውቋል። የበርናቦ ድባብ ልምድ ላላቸው እና ብዙ ፍልሚያዎችን ላዩ የአርሰናል ተጫዎች ምን ያህል አስፈሪ እንደሆነ አላውቅም ሲል እናቸው ሞንሪያል ሀሳቡን ሲያጋራ ማድሪድ በበርናቦ ምን እንዳሳካ በደንብ እናውቃለን ያለው ሞንሪያል፣ ነገር ግን እንደዚህ አይነት ውጤቶችን ከምርጥ ቡድን ጋር ተጫውቶ መቀልበስ አስቸጋሪ ብሎታል። ሁለት ስድስት ለኒዱ ድ ቤተሰቦቻችን የወቅቱ አሰልጣኝ አርሰን ቬንገር ነበሩ። በሳንቲያጎ ቤርናቢዮ በጋላክቲኮ የተሞላውን ሪያል ማድሪድን በቴሪ ዳንኤል ኦንሪ ግብ እንግዲህ በድንቅ ግብ ነበረች። በጨዋታውም ክለቡን እንግዲህ እንዲሸነፍ አድርጓል። ምርጥ 11 ቋሚ የሆነው የጀመሩት 16ቱ ሴስክ ፋብሪጋስ መሀል ላይ እንዲሁም ማቴዎ ፍላሚኒ የግራ ተመላላሽ በማድረግ ያልተጠበቀ ድል ነበረ ያመጡትና ታዳጊዎች ጭምር ሲጫወቱበት የነበረ ቡድን የወቅቱ ለመጨረሻ ጊዜ በሳንቲያጎ ቤርናቢዩ ሪያል ማድሪድ ሲያሸንፉ ታዲያ ግብ አስቆጣሪው ቴሬ ዳንኤል ኦነሪን ስም እያነሱ ሲዘምሩ ወይም ሲያወድሱ የለም የቡድን ውጤት ነው ብሎ ነበረ። አርሰናል ከሪያል ማድሪድ ከጥቂት ደቂቃዎች በኋላ የሚጀምር ጨዋታ ነው። ምናልባት አስቀድማችሁ ከጨዋታው በፊት መረጃዎቹ ለተከታተላችሁ በኢትዮጵያን አቆጣጠር ምሽት አራሳ ሲል ይጀምራል። ጨዋታው ተደርጎ የተከታተላችሁ ግን ጨዋታው ስንት ለስንት እንደተጠናቀቀ በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ቃል ስፖርት ዩቲዩብ ቻናል ፍጻሜ እዚህ ጋር ሆኗል። በማለዶ ስፖርት የመረጃ ክፍለ ጊዜያችን ሙሉ የምሽት ጨዋታ ውጤቶችንና የሐሙስ የኤሮፕ ሊግ እንዲሁም የኮንፈረንስ ሊግ ጨዋታ መርሃ ግብሮችን አስመልክተን ተጨማሪ መረጃዎችን ይዘን እንምጣ። የአሁኑን እዚህ ጋር ቋጨን። ሰናይ ጊዜ